ውድ አድማጮቻችን እንደምንላችው፣ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆነው ሻለቃ ዝናቡ ልንገረው በማህበራዊ ፌስቡክ ገጻቸው የእሻ እሻ ግቢ ለፍች ያስቸግራል በሚል ያሰራጩትን ጽሑፍ ወደ እናንተ ይዘን ቀርበናል። እንድታዳምጡ በአክብሮት እንጋብዛለን። የእሻ እሻ ግቢ ለፍርድ ያስቸግራል። ውድ አማራውያን የአማራ ሕዝብ መዋቅራዊ ጥቃት ነው እየተፈጸመበት ስንል ለማጋነን አይደለም። እየሆነበት ስላለው እጅ በመከራው ብዛትና መፈራረቅ ድርጅት ሲያቆም ሲፈርስ፣ ትግል ሲጀምር፣ ትግሉ ሲጠለፍ ለበርካታ ዓመታት ቆይቷል። የዛሬው ሳት ትውልድ አዲስ ታሪክ ለመስራት ዕጣ ፈንታውንም በራሱ አስተሳሰብ ለመወሰን ላቡን ደሙን ሀብት ንብረቱን እውቀቱን ጉልበቱን እንዲሁም ሕይወቱን ለማስዋትነት ግብር ራሱን በመስጠት በመዋቅር ከሚያጠቃው ከትልቁ ጠላቱ ጋር መተናነቅ ከጀመረ ሁለት ዓመትን አስቆጠረ። በዚህ ትግል ውስጥ በአራቱም የአማራ ክፍለ ሀገራት ዓለምን ያስገረመ ገድል ፈጽሟል፣ እየፈጸመም ይገኛል። እንደ ህዝብ የህዝባችንን ጠላት ማን እንደሆነ አውቀን እንደ ድርጅት የጋራ ዓላማ በጋራ መነሻና መዳረሻ አስምረን እየተፋለም እዚህ ደረጃ ደርሰናል። ጠላት ማን ነው ካል፣ ጠላታችን የአማራን ህዝብ በቀጥታም በተዘዋዋሪ የሚገድለው እና እያስገደሉ ያለ ጠላት ማለት ነው። ገዳይ ጠላቱም አብይ አህመድ የሚመራው ብልጽግና ነው። አስገዳይ የምንላቸው ደግሞ የአማራን ህዝብ አሳልፈው ለጠላት ሰጠው አብረው ለማጥፋት ከኦሮሙማ አገዛዝ ጋር ያልተቀደሰ ጋብቻ የፈጸመው ብአዴንን ነው ባድኖች ባብይ ተገፋን ብለው የሸሹትንም ይጨምራል። የመከራ ቀንበሩን ማነቂያ ካቀበሉ በኋላ መምቻ ዱላውን ለቀውለት የለንም ቢሉ ከገደለ ይልቅ ያስገደለ ትልቅ ጠላት ነው እንዳሉት አባቶቻችን። አስገዳዮቻችን የተገፉ ሲመስላቸው አካባቢን መሸሸጊያ አድርገው ከመጡና የዚህ ትግል መሪነን እንሁን ካሉንስ የምንሞተው ሞት ከንቱ ነው። የምንገላውም ጠላት የለንም ማለት ነው። ታግለን ስልጣን ለህዝብ ነው። ታግለን ለባድን አንሰጥም። የሰራዊታችንም የድርጅታችንም ጽኑነት ነው። የተከበርከው ህዝባችን ሆይ፣ የመሪዎችህም የሰራዊታችንም አካል የሆንህ ፍርዱ ያንተ ነውና ባዕድን ይምራህ ወይንስ አዲሱ አብዮተኛ የፋኖ ኃይል ይምራህ? ባዕድን አይመራንም እንደምትል ሰም እንደምንተማመን የህዝባችንን ፍላጎት ለማሳካት ነፍሳችንና ሲዘን እየታገልን ነው። እየመጡ ነው እየመጡ ነው ተብሎ የተጨፈረለት ለባዕድን እንዳልሆነ ስለምናቅ የምንናገረውና በምንሰራው ስራ ሁሌም አናፍርም። እውነት የምትደምቀው በድሉ አቅም ብቻ ነው። መሪ ማለት ነገሮችን አስቀድሞ የተረዳ ከፊት ለፊት ያለ አቅጣጫ ቀያሽ አርያ ማለት ነው። መሪን ለመጠበቅ ሕይወት ከጠየቀ ሁላችንም በየደረጃው ያለን ታጋዮች ለመስጠት አናቅማማም። ካጠፋ ለማሰማርና ለመምከርም ጭምር። የአማራ እናት ዛሬ መቅ የለበሰችውና ትናንት ያሰቃያት ስርዓት እና ልጇን የገደለባትን ጠላት ልታጸን አይደለም፣ የገደሉትን ለፍርድ አደባባይ ቀርቦ ፍትህ ለማግኘት እንጂ። ትግሉ ከጭቆናና ከመከራ ራስን ማውጣት ነው። ገበየው ቢሞት ተተካ ባልቻ እንደሚለው አይደለም። ይህ አባባል ለጀግኖች የሚገጠም ግጥም ነው። አሁን አብይ ወድቆ ተመስገን መጣ፣ አረጋ ቢወድቅ አገኘው መጣ ብለን አንገጥምም። ይህ ሀቅ ጥቂቶችን በተለይም ተከፋይ እና የባዕድን ቅሪተ አካል እንደሚያስቆጣ እንረዳለን። ግን ስሜት ቢኖረውም ዋጥ አድርጋቸው፣ ቻሉት። ምክንያቱም ስትሄድ የመታ ድንጋይ ስትመለስ ከደገመህ ድንጋዩ ማን ነው? አርበኛ ዘመነ ካሴ አያሌው ሞኙ ሰዋ ማኙ ሰዋ ማኙ እያልን የምንዘፍንበት ጊዜ አይደለም ሲል መናገሩን ያስታውሳል። ብቻ ይህ ትውልድ ከትናንት ከፊደል ሀብሎ ከመከራ ዋ ብሎ ተምሯል። ይህ አብዮት አርበኛ ዘመነ ካሴ የምሬ ወዳጆ የሀብቴ ወልዴ የደሳሌ ሲያሽብሸዋ ብቻ ጉዳይ አይደለም። የትልቁ የህዝባችን ዕጣ ፈንታ የሚወሰንበት ወሳኝ ጊዜ ላይ ስለሆነ ስንዴውን ከእንክርዳድ ለመለየት የፊልሚያ ጊዜ ነው። ማናቸውም መሪ ጥፋተኛ ሆኖ ከተገኘ የሚቀጣበት ድርጅት የሚቀጣውም ህዝብ አለ። ይህ ትግል ቢጠለፍ የዘላለም ተወቃሽ ስለምንሆን የቀን ትችት አንፈራም። ለመወደድ የሚያሽቃብጥ ነፃ ውጪ፣ በዓለም ላይ ነፃ ያወጣው ህዝብ እንደሌለ ስለምናውቅ ህዝባችንን ጎን እንቆማለን። የምንታገለው ባርነትን ምርጫው ላደረገ ተከፋይ ሳይሆን ማረሻ ይዞ ወጥቶ አስከሬኑ ለሚመለሰው ምስኪን ነው። ገበያ ወጥቶ ለሚቀረው አማራ፣ ለትምህርት በሄደበት ለሚታገለው አማራ፣ ለሚንቋሸሸውና ክብሩን አቶ ለተጎሳቆለው ህዝባችን ነው። በድርጅታችን ውስጥ የምትገኙ ሰራዊታችን፣ ቀጣይ የቀሩንን የቤት ስራ እና የትግል ጦርነቶች በድል ለመጨረስ በመሰልጠን በመደራጀት ጠንክረን ትልቁን ጠላታችንን ከአፈሙዛችን ልምት ውስጥ ሳናዛባ ታርጌት የሆነ ስራ እንስራ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ ዝናቡ ልንገረው